በሩኬ እንግዲህ በሀይሚ ልደት አጋጣሚ መቶ ሰፕራይዝ፣ ትልቅ ሰፕራይዝ አድርጓታል። እንግዲህ በንዴት ያዙ ሊቀቁኝ ካልወጣው እያለች ነው ሀይሚ። እያትባሽ ብሩኬስ ይመጣልሽ ደስ ነው የሚልሽ እና እንደውም እዛው መገኘት አለበት ነው፣ እኔ እንደ ሀሳቤ ማለት ነው። ከንምዋሪ ጋር መገኘት ነበረበት፣ መጣችም አልመጣችም እዛ መሆን ነበረበት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራቸው የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። ሀይሚ የቤት ቪዲዮ ተለቋል። ሀይሚ እንኳን ለዚህ አበቃሽ፣ እንኳን ምንድን ነው የሚባለው? እንኳን ተወለድሽ። እንደው ምን እላት? እንግዲህ የሀይሚ ደስታ በዚህ አጋጣሚ ነሙቤን ሚፍታን በተለይ ሚፍታን ሚፍታ ሙቤ በጣም የሚወዳት በጣም የሚቀርባት እንደ ወንድም በጣም የሚቀርባት ነበር። ግን ምን እንደሆነ አላውቅም። በኋላ ትንሽ ተራርቋል ከሙቤና ከሀይሜ ጋር ሚፍታ ግን ከቡርኬ ጋርም ጓደኛ ስለሆነ በጣም በሀይሚና በቡርኬ ማህል ሆኖ አንድ ላይ እየጣሪያ ያለ ነው፣ ሰላም ነገር ሊያመጣ፣ ሰላም ለማምጣት፣ ሰላም ለማውረድ እና በዚህ አጋጣሚ እናመሰግናለን እንላቸዋለን ሁላቸውንም የሀይሚዬ ደስታ ለመካፈል አንድ ላይ እዛ የተገኛችሁት ማለት ነው። እኔ ነት እንደኔ አንድ ላይ እዛ ሆኖ ከነሱ ጋር ይሆናል እንደዛ አይነት ቪዲዮ ይለቃል ብሎ እንደኔ ጠብቃለ። ግን እንደዛ ነበር የጠበኩት እኔ ምሬ እንምላችሁ እንጂ ብሩኬ እንዲህ ከውጪ በድንገት መጥተው ሰፕራይዝ እንዲህ ያረጋል ብዬ አልጠበኩም። ግን ሀይሚያው ተናዳለች። የደስታዬ ቀን እንዲበላሽብኝ አልፈልግም ምናምን ስትል ነበር። እና የደስታሽ ቀን ብሩኬ ነው ያስተካክልልሽ እንጂ አያበላሽብሽም፣ እንበላት። ውሸታቸውን እኮ ነው እነዚህ ልጆች ውሸታቸውን ነው። ፍቅራቸው አለ ፍቅራቸው አለ። ግን በትናንትና ቪዲዮ ደግሞ እኔ በጣም ቅር ብሎኛል። ብሩኬ እንደዛ በመሆኑ በሀይሚ ፊት እንደዛ በመሆኑ ቅር ብሎኛል ማለት ነው በትላንትና ቪዲዮ ግን፣ ያው ዛሬ እንግዲህ በደስታዋ ነው። ደስታዋ ላይ ሲሆን ደግሞ አንድ ላይ ይመጣሉ። ከመጀመሪያውን ጀምሮ ብሩኬ ይገኛል ብዬ ነበር ቪዲዮን ያየሁት ሳይ፣ ግን እሱ የለም። ያው በኋላ ላይ ነው መቶ ሰፕራይዝ እያደረጋቸው። አይሚ እየተናዳለች እንግዲህ፣ እንዲጨለምብኝ አልፈልግም በደስታ ቀን ብላለች። እና አይጨልምብሽም። ያ እኛም ፕራንክ፣ እኛን እንዲህ ለማድረግ ነው እንጂ እናንተ ሲጀመር ሰላመኛ ናችሁ፣ ስራ እየሰራችሁ ነው። ስራችሁን ስሩ። ግን ብሩኬ እንደ ትላንትና አይነት ቪዲዮ እንዳይደገም። የፈለገ ምንድን ነው የፈለገ ለቪዲዮ ቢሆንም ማለት ነው፣ እንደዛ አይነት ቪዲዮ እንዳይደገም እንበላው፣ ብሩኬን። እኔ ትላንት ቅር ብሎኝ ነበረ። ደግሜ ግን ቪዲዮ አልሰራሁም፣ ያው ስላልተመቸኝ፣ አልተመቸኝም። እና እንደዚህ ይላችኋለሁ ውዶቼ ሀይሚዬ እንኳን ደስ ያለሽ እንኳን ደስ ያለሽ እንበላት እና ለቤት ደስ የሆናችሁ ሰብስክራይብ አርጉ አሁንም እየተመቸኝ አይደለም ብዙ ለማምራት ራሱ ሰብስክራይብ አርጉ ልኝ ነባር የነበራችሁ ሸር ላይ ኮሜንት አርጉ በሌላ ቪዲዮ እስከምንገናኝ አሰላም አለይኩም ረመቱላ ወበረካቱ